ሰላም ሰላም ሰላም! እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻናሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋ ሁሉ ሰላም ሁሉ መልካም። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ፣ ይህም ቪዲዮ ስጀምሩ እንደተለመደው ላይክና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስኩ የተለመደ ሀሳብ አስተታችሁን በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬም በአዲስና ለየት ባለ ሀሳብ እንዲሁም በአንዳንዶች እህቶች ጥያቄ መሰረት የጠፉ ልጆችን ወደ እናንተ ሰብሰብ አድርጌ ይዤ መጥቻለሁ። የኔም ሀሳብ ስለነበረ ነው። ዛሬ ይሰራለሁ ነገ ይሰራሉ ወይ፣ ዛሬ ይመጣሉ ነገ ይመጣሉ እያልኩኝ እስካሁን ጠብቄያለሁ። ነገር ግን ሊመጡ ስላልቻሉ ችግራቸው ምንድን ነው? የሚለውን ነገር ለእናንተ የማውቀውን መረጃ እንዲሁም ደግሞ የምታውቁ ካላችሁም ደግሞ እንድትነግሩኝ ስል ነው የመጣሁት ማለት ነው። እንግዲህ እዚህ ጋ አራቱም የምታዩዋቸው ፍቅር ሄሉ ማን ነው? በስመ አብ፣ ጌታ ሆይ ነባና ፈኪ ናቸው። ስውር አለብኝ ስማቸው ማለት ነው። እነዚህ ልጆች እንግዲህ ከዩቲዩብ ከጠፉ ነባና ፈኪ አንድ ወር ሆናቸዋል። ፍቅር አንድ ሳምንት አልፏታል ሄሉም እንደዛው ፍቅር በራሷ ከለቀቀ አስራ አምስት ቀን ሄሉ አንድ ሳምንት አልፏታል ነገር ግን ከነዚህ መካከል ስለ ሄሉ ብቻ ነው መረጃ ያለኝ ሄሉ ጸበል እንደሄደች ሰምቻለው ከቤተሰቦች ወይም ከጓደኞቿ ከአድናቂዎቿ ማለት ነው እና በሰላም እንዲመልስሽ እመኛለሁ ውዴ ያው ብዙዎቻችን በ ሁልጊዜ ጊዜ ስትገባ ሞኛል ስትል ምናምን ጸበል ሂጂ ለራሱ ጊዜ ስጭ እያልናት ነበር። እሷ ማሰባበት እንግዲህ እግዚአብሔር ፈቅዶ ጸበል ቦታ ነው ያለችው ብለውኛል ማለት ነው። ወደ ራሷ ተመልሳ በደንብ በሙሉ ጤንነት ወደ እኛ በሰፊ ስራ እንድትመጣለን እመኛለሁ። ባለሽበት ፈጣሪ እየጠብቅሽ ለማለት እወዳለሁ። ስለ ፍቅር በጣም ብዙዎቻችሁ እየጠየቃችሁኝ ነው። ነገር ግን እኔም እስካሁን ምንም ያገኘሁት መረጃ የለም። እንዲህ ነው ብሎም ሊነግረኝ በነገራችን ላይ ሌሎቹ የሆነ ነገር ቢያንስ ለእነሱ አድናቂ ወይ ለሚባል ሰው አንድ ነገር ይናገራሉ። ፍቅር ትልቁ ችግሯ ስጠፋ አንድ ሰው እንኳን አታናግርም። ቢያንስ አንዱ ከአንዱ ተነጋግሮ እንዲህ ቦታ ናት እንዲባል ማለት ነው። የሆነ ነገር በተፈጠረ ቁጥር የምታገኟት ሁሉ ነገር ካለፈው በኋላ ነው። ስልኳን ዝግትግት አድርጋ ነው የምጠፋው፣ ይሄ ባህሪዋ ነው። እንደዚህ ኢንፎርሜሽን ቶሎ ማግኘት አትችሉም፣ ትጨነቃላችሁ እንጂ ማለት ነው። አሁኑ ሰ ስልኳን ማይሰራም በቃ በምን ሁኔታ ላይ እንዳለችም ማቀው ታሪክ የለም። እኔ ማለት የምችለው ነገር ይኖር እግዚአብሔር ባለችበት ይጠብቃት። የማንንም ክፉ አያሰማን። እናቃቸውንም ማናቃቸውንም የኢትዮጵያን ሕዝብ ይጠብቅ። እውነቱን ለመናገር ማለት ነው። ግን ደግሞ አንዳንድ ጊዜ እንደዚህ በጣም የሚያስብላችሁ የሚጨነቅላችሁ ኦዴስ እንዳለ ማሰብ አለባችሁ። እና የሆነ ነገር ሲፈጠር ቢያንስ በጣም የምትቀርበው ብዙ ሰው ይኖራል ለየት ባለ መልኩ አይ እኔ ሰላም ነኝ በቃ አንድ ቃል መቼም የሰው ልጅ አንደበቱ ካልተዘጋ በስተቀር የሆነ ነገር መናገር ይችላል። አለ በቃ አንድ ቃል ግዴታ ይሄን ሆኛለሁ ብሏችሁ ተናገሩ ማለት አይደለም እኮ ስትጠፉ፣ በቃ አንዲት ቃል ስልካችሁን ከመዝጋትም ከመጥፋትም ይሄ ነገር ተፈጥሮ እና በቃ እንዳታስቡ መለሳለሁ እንደዛ ብትሉ ጥሩ ነው። በደፈና ሁልጊዜ ጊዜ ጥፍት ስትሉ ሰዎች፣ ለእናንተ ቦታ ያላቸው ሰዎች ይጨነቃሉ። ይሄን ብታረጊ ጥሩ ነው። ፍቅር ለምን ጊዜ ሽም ያው ሁሌ ነው እሷ እና ስልኳም ስላልሰራለኝ እና ቃለን የሚሉም ሰዎች ስላጣሁኝ ነው ምንም ያላልኳችሁ። ማንም መረጃ የለውም በነገራችን ላይ ሁሉም ሰው በቃ እንድትመጣ ከመፈለግ ውጭ ማለት ነው። እና ያው ስለ ቻናሏ ምናምን የተጠራጠራችሁ ሰዎች ቻናሏ ድጋሚ ምን ሆነ ምናምን ያላችኋላችሁ፣ እኔ በማላውቀው ነገር እንዲ ነው እንዲነው አልልም፣ የሰማሁት ነገር ሲኖር ነው። እና አሁንም እስኪ የሚያውቋትን ጓደኞቿ ምናምን ለመጠየቅ ሞክራለሁ። በዚህ ቲክታክ ላይ ያሉ ምናምን ዩቱብ ላይ ያሉ ሳይሆን ዩቱበርም ቢሆኑ በውስጥ ሚቀርቧት ምናምን ለመጠየቅ እሞክራለሁ። ከአዲስ ነገር ካለ ዝም አልላችሁ፣ ምን አያስችለኝም። ታውቃላችሁ? ለምን ሰው እንዴት እንደሚጨነቅ ስለማውቅ ማለት ነው። ሳምርዬ የእኔ አስተዋይ፣ ሁሉ የተናገርች ትክክል ነው። ግን ደግሞ ቅድም ተሳስቼ ከንቺ ጋር ብዬ ሄሉ ጋ ኮሜንት ጽፌ ረዘም ያለ ሀሳብ ጽፌ ነበር። ግን ሳምርዬ ሄሉ ቡታጅራና ፍቅር ለምንድን ነው ከሚዲያ የጠፉት ምን ሆኖ ነው ይሁን ግን ከቻልሽ ቪዲዮ ስር የላቸው ብላኛለች አንድ እህቴ ማለት ነው። ሌሎችም ስላላችሁ ነው ይሄ መናገር የወደድኩትኝ ና ያው የሄሉም መልሽ የላችኋለሁ። ፍቅር ደግሞ አላቅም። ቢያንስ አሌክስ አሁን ቲክቶክ ላይ አለህ፣ በቀደም የጨፈርክ ቪዲዮ ለቀሃል እና ለኦዲንስ የሆነ ነገር መልስ ስጥ። ታውቃለህ አንተ በቅርብ ስለሆንኩ ማለት ነው የሆነ ነገር በቃ ሰላምም ሆነ የተፈጠረ ነገር ካለ መናገር ይብን ነው ብሎ ቀጥታ እንኳን ባትናገር፣ ያለውን ነገር ለማሳወቅ ሞክር። ዝም አትበሉ። ይሄ የእሷ ድርሻ ነው። እንደዚህ ቤተሰቦቼን አሳውቅልኝ እንደዚህ ተፈጥሮ ነው መለሳለሁ በልልኝ ምናምን ብለሽ ማለት አለብሽ። ዝም ብለሽ ጥፍት ስትይ የሚወዱሽ ሰዎች ስለሚጨነቁ ማለት ነው እና እንደዛ ነው እላችኋለሁ። እነዚህ ሁለቱ ደግሞ ነቢቲ ነባና ፈኪ አንድ ሰሞን በቃ እኛንም አተራምሰው እነሱም ተተራምሰው በቃ እንዲሰሩ በስድብም በጥሩም ነገር ሞራል እየሆናቸው ነበረ። ግን አሁን ጥፍት ብለዋል። ጥፍት ማለት ነው ጥፍት አይገልጸውም። በተለይ ፈኪ አንድ ወር እኔ አላየሁትም በበኩሌ ነባም እንደዛው። ቪዲዮ ከለቀቁ አንድ ላይ አንድ ሁለት ቀን ቪዲዮ ሰሩ፣ ከዛ በኋላ የሉ። ግን ነባ ትናንትና በቲክቶክ ለቃለች የሆነ ሙልቅቅቅ ያለ ቪዲዮ ነባ ቴክቶክ ቲክቶክ ላይ ከምትላላጪ ነይና ዩቲዩብ ላይ ስሪ። ለአንቺ ብዙ ዋጋ የከፈሉ እህቶች አሉሽ። በስደት አለም ሆነው ከስንት ሰው እስከመጣላት ድረስ የደረሱ አሉ፣ እንድትለወጪ እንድታድጊ፣ እንድትሰሪ ብለው ማለት ነው። ስለዚህ ስንፍና ነው የሆንሹ ነገር አለ ወይ? ቻናልሽ የሆነው ነገር አለ መትሽ፣ አሳውቂ ለህዝብ ማለት ነው ለሚወዱሽ ለሚያደንቁሽ ማለት ነው። ምክንያቱም ብዙ ነገር አለ፣ ብዙ ነገር በአጭር ጊዜ ውስጥ ቢሆን ለአንቺ ብዙ ተፋልመዋል። እኔ በንዚ ዩቲውበር ነኝ፣ ችግር የለብኝም። የወደደ ይከተለኛል፣ ይጠላኛል፣ እየጠላኝም የሚያየኛል፣ ይሰድበኛል። ግን ኦዲየንስ ሆኖ ለአንቺ አዝነውልሽ፣ ስልክ ገዝተውልሽ፣ በቃ እንድሰሪ ብለው ብዙ ነገር ሲጥሩልሽ ነበረ። ስለዚህ ለእነሱ ስት ቢያንስ ሞራል ኖሮሽ ተመለሽ ወደ ዩቱብሽ ስሪ፣ ዩቱብሽን ወጥረሽ፣ ዩቱብሽ ችግር ካለበትም እንዲስተካከል ወደሚችል ሰው ተጠጊ። ቲክቶክ ላይ ምን አለ እስኪ ንገሩኝ። ቲክቶክ ላይ ስራ መፍታት ነው ወይ ስራ ካለሽ ወይ ማስታወቂያ ምሰሪ ከሆነ ወይ ደግሞ ጌመር ከሆንሽ ነው ቲክቶክ የሚያስፈልገው። ከዛ ውጪ ለወሬ አያስፈልግም። የለት ብር የሚሳጥ ዩትዩብ ላይ ወጥራችሁ ስሩ። ሰው እየተለወጠበት ነው። እናንተ ምን ትሰራላችሁ? እዛ ፈኪ ጨራሽ የለችም። እኔ ሳትገጥመኝ ቀርቶ ይሁን አላቅም። ላይቭም እኔ አይቻትም አላቅም። ቲክቶክ ላይ ዩትዩብም ላይ እንደነገርኳቸው አንድ ወሯ ነው። አንችም ቢሆን ብዙ የሚፋለሙልሽ ብዙ የሚጣሉልሽ እህቶች አሉሽ። ብዙ ተብለሻልም ብዙ አርገሻልም ብዙ ጥክ ሄደሻል፣ ገባሽ? ስለዚህ ጠንከረሽ ነው መስራት ያለብሽ ራስሽን እንትን ብለሽ ወደ ራስሽ ተመልሰሽ በጥሩ ነገር በቃ በጥሩ ነገር ፈጣሪሽ በሚፈቅደው ፈጣሪሽን ሳታሳዝኝ ሰውንም ሳታሳዝኝ በአዲስ መንፈስ መተሽ ብትሰሪ አሪፍ ነው። ምክንያቱም አንቺም ሆንሽ ኦርዲየንሶችሽ ብዙ ዋጋ ስለከፈሉልሽ በዛም በዚህም እየሄዱ እየተሳደቡ እየተጣሉ መቶ ሽጌ እስክትገቢ ድረስ የሚታገሉልሽ ኦህዴንሶች አሉሽ። ባሽ እኛንም እያጥረገረጉንም ቢሆን ማለት ነው ሲከታተሉሽ የነበሩ ብዙ የሚወድሽ ሰዎች አሉ። በእርግጥ ግን ለምትወድ ሰው በስድብ ሰውን ትንበሉ አለምን አልመክርም። ይሄንን ስድባችሁን ቀንሱ። ጥሩ ጥሩዎች አላችሁ፣ በጣም ጥሩዎች አላችሁ። ኦህዴንሶች ግን አብዛኞቻቸው የስድብ ናዳ ነው የምታውቁት። ኢቨን፣ ጥፋቷን እንኳን አይታችሁ እንድትተካከል አትረዱም። ሰውን ማጥረግረግ ነው ታውቁት። እና እነሱም ይሄንን ነገር አርመው፣ አንቺም ደግሞ ሰው የሚተልብሽን ነገርም ቀን ንስታርገሽ ታገይ ስሪ ስሪ። ለማን ብለሽ ነው መስቀሪ? እየተሰደብሽ እንኳን ቺ ቻናል ይችላል። ሰራሽበትም ሲጀመር ሰው በጣም በጥሩም ነገር ግን ቻናልሽ ማለት ነው። ስለዚህ በዚህ ነገር ላይ ትኩረት አርጋችሁ ሁላችሁም የጠፋችሁት መምጣት አለባችሁ በነገራችን ላይ ማለት የተቆራረጠባችሁ ከሆነ ጊዜ ስራ እየሰራው በአንድ እጄ ስራ እየሰራው ነው አቤት ሳምሪ የአንቺ ጀግንነት እኮ ይለያል በእውነቱ ራሴን ላሟሙቅ ራሴን ላዳንቅ ማለት ነው ለማንኛውም ቤተሰብ ላይክ ሼር ሰብስክራይብ እያረጋችሁ ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን ተጫኑ እንግዲህ ያደረስኩኝ ይመስለኛል ምልክቴን ከሞላ ጎደል አዲስ ነገር ካለ ደግሞ መለሳለው ነግራችኋለሁ ዝም አልላችሁም መልካም ጊዜ ቻው ቻው